ሱረቱ ቲን መክየቱን አያቷ ሰማንየቱን ነዘለት በአደል ቡሩጂ ይለናል። ሱረቱ ቲን ቲን ማለት ወደፊት እንደሚመጣው ጥሪ ተፍሲሩ በለስ ማለት ነው። የበለሲቱ ምዕራፍ ማለት ነው። በለስ ማለት አትክልት ነው። ያው እንታውቁ ታውቁት አላችሁ ማለት ነው። በመካ የወረደችና ስምንት አንቀጾችን ይዛለናለች። ነዘለት በአደል ቡሩጂ ከሱረቱል ቡሩጅ በኋላ ነው የወረደችው። ብስሚላህ እሮሕማን ራሒም ወቲኒ ወዘይቱን ዋው አወልቀሰብ ነው። ወቲኒ ኦክሲሙ ቢቲን ማለት ነው። በበለስና በዘይቱን እምል አለው ይል እነዚህ አትክልቶች የተከብሩ አትክልቶች ላይ አላህ ስብን ተላ ይምልባቸዋል። ብሎ የሚናገረው ነገር ወደፊት አለ ቲንና በለስም የሚባለው እና ዘይቱን የሚባለው ዛፍ በደማስቆ ወይም በቤተል መቅዲስ አገር ላይ የሚበቅሉ ዛፎች ናቸው። እነዚህን ዛፎች አላህ ስብሃነ ወተዓላ ማለባቸው፣ እነዚህን ዛፎች አንስቶ የማለው እነዚህ ዛፎች የሚበቅሉበት አገር የተቀደሰው አገር ቤተል መቅዲስ የነቢያት መውጫ የነብያት መፈልፈያ አገር ስለሆነ አገሩም ክብር ስላለው ነው ማለት ነው። ወጡሪ ሲኒን በሲናይ ጎራም እንደዚህ እምላለሁ። ጥሩ ሲና የሚባል ነቢዩላህ ሙሳን ዓለይህ ሰላም አላህ ያናገረባቸው ጎራ ጥሩ ሲና ይባላል። በሱም እምላለሁ ይላል። ወሃደ ልበለድል አሚን፣ ወሃደ ልበለድል አሚን በዚህ ጸጥታ በነገሰበት አገርም በሰፈነበት አገር በመካ እምላለሁ የሚለው በስንት ሀገሮች ተማለ ማለት ነው። በመካ በጦሩ ሲና፣ በቤተል መቅዲስ በእነዚህ በሶስቶች ቦታ ላይ አላህ ይምላል። እነዚህ ሶስት ቦታ ላይ ታላላቅ ነቢያቶች ስለተነሱ ቦታውም ክብር አግኝቷልና ማለት ነው ሊማልበት የቻለው ጀዋበል ቀሰሙ ምንድን ነው? ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም። ለቀድ ኸለቅነል ኢንሳን፣ የሰው ልጅ በእርግጥ ፈጠርነ፣ ፊ አሕሰኒ ተቅዊሚን፣ በአማረ ቁመና፣ የአማረ ቁመና ላይ፣ በአማረ ቁመና፣ በሚያማልል በሆነ ቁመና ፈጠር ነው። እንደ ከብት ጎንብሶ ሳይሄድ ቀጥ ብሎ የሚሄድ አድርገን ፈጠር ነው ይላል። ይህ ትልቅ ክብር ነው ለሰው እንደ ሰው እንደ ከብት አጎንብሶ የሚሄድ ቢያደርገው ይሄ ትልቅ የሚያስጠላ ነገር ነበር እና እንዲህ አድርገን ፈጠር ነው። ውለታውን አላህ ሱብሓነሁ ወተዓላ ለሰው ልጅ የዋለው ውለታ እየጠቀሰልን ነው ማለት ነው። ይህንን እንዲህ አይነት አቁመና አማላይ የሆነ ውብ የሆነ ቁመና አስይዞ የፈጠረውን አምላኩን አላህ መገዛት እንዳለበት የሚያስታውሰን ማለት ነው። ግን ይህን ካደረግንለት በኋላ ለሰው ልጅ አላህን በማመስ ሀዲ ከሆነ ወደ እሳት እንደሚመለስም ደግሞ ቱመ ረደድናሁ አስፈለ ሳፊሊን፣ ከዚያም እንመልሰዋለን። አስፈለ ሳፊሊን የዝቅተኞች ሁሉ የበታች አድርገን ወደ ጃሃንም እንመልሰዋለን። ኢላ ለምየጢዕ ላ እንዲህ አርጉ በማረቁ ማና ተፈጠረው በኋላ አላህን የማይታዘዝ ሲሆን ወደ በታችኛው ጀሃነም እናወርደዋለን ይላል። ይሄ ሁለት ተፍሲር አለው። ሱመ ረደድናሁ አስፈለ ሳፊሊን የሚለው አርዘለል ዑሙር በጣም ወደ ማረጥም እንመልሰዋለን የሚል ተፍሲር የፈሰሩ አሉ። እሱ ግን ወደፊት ከሚመጣው እስቲስና ጋራ አይስማማም። ኢለለዚነ አመኑ ይላል ለለዚና አመኑ እነዚያ የአመኑትና ወአሚሉ ሳሊሓት መልካም ስራ የሰሩት ሲቀሩ እነሱስ አስፈለ ሳፊሊን ወደ ጀሃነም አይወርዱም ማለት ነው። ፈለሁም ለነሱ አላቸው ተዘጋጅቶላቸዋል። ላመኑት ሰዎች አጅሩን ይሩ መምኑ የማይቋረጥ የሆነ ምንዳ እንዳ ተዘጋጅቶላቸዋል። ከዚቡከ በዐዱ ቢዲን ሰማዩ ከዚቡከ የሰው ልጅ ኮይ ሰማዩ ከዚቡከ በዐዱ ቢዲን በዐ ይህ ከተገለጠልህ በኋላ እንዲህ አይነቱ ጉዳይ ግልጽ ከሆነልህ በስተኋላ ቢዲን ማለት በፍርዱ ቀን መንወር ለማስተባበል የጋበዝህ ነገር ምንድን ነው? ሳዲያ ማለት ነው። ሰማዩ ከዚቡከ ምን እንድታስተባብል አደረገህ ማለት ነው

ቢአህከም ልሐኪሚን፣ ከፍትሃውያን ሁሉ ይበልጥ ፍትሃዊ አይደለምን? በላ አዎ ነው እንጂ። ነው እዚህ ላይ አለይሰላህ አላህ አይደለም የሚል ጥያቄ ብጫር አይደለምን የሚል ጥያቄ ነው። መልሱን ግን እንመልሳለን። ሁላችንም ሶላት ውስጥም ብንሆን ይህንን ማለት ሙስተሀብ ነው ይላል። በላ ወአና አላ ዛሊከ ሚነ ሻሂዲን ማለት አለብን ወደ አማርኛ ሲዞር አላህ ከፍትሐውያን ሁሉ ይበልጥ ፍትሐዊ አይደለምን የሚል ጥያቄ ነው። በላ አሁ ነው እንጂ ወአነ እኔም፣ አላ ዛሊከ በዚህ ፍትሐዊ በመሆኑ ከፍትሐውያን ሁሉ ይበልጥ ፍትሐዊ በመሆኑ ሚን ሻሂዲን የምስክር ቃል ከሚሰጡት አንደኛው ነኝ ማለት ነው። አህከም ፍትሐዊ ነው ፈራጅም ብለው የሚተረጉሙ አሉ።

ልብህን አላሰፋንልህም? ምን ማለት እንዲችሉ ማስ ይሄንን ንቡዋ የነቢይነትን ማዕረግ አላህ ስብሃነ ወተዓላ ሲሰጣቸው አላፍትነትን ለመቻል ልባቸውን ሰፊ አድርጎላቸዋል እንጂ፣ እንደኛ ቢሆን እንኳን ሸርቅ ወቀርብ ዓለም በሙሉን የሚያስተዳድር ሰው አንድ ቤት ለማስተዳደርም ብዙ ጭንቀት እያመጣ ታዲያ አላህ ስብሀነ ወተዐላ ልብን አላሰፋንልህም? ምን ይህን ነብይነትን አላብስነት ለመሸከም አሰፍተናል። ስቲፋሙል ኢቅራር ይባላል። ወወደዕና ዓንከ ዊዝረክ፣ ወወደዕና ዓንከ ከአንተ አላነሳንልህም፣ ዊዝረክ ወንጀልህን ማለት ነው። እንግዲህ አላህ ስብሀነ ወተዐላ የነብዩን ወንጀል የሚመጣውንም ያለፈውንም ይቅር ብሏቸዋል። እና ወንጀልን አላነሳንልህም? ምን አንስተናል ነው። አለዚ ያ ወንጀል አንቀደ ዛህረከ ጀርባህን ያከበደ የሆነው በግልጽ የሚታይ ቢሆን ማለት ነው። ጀርባህን ያከበደ የሆነውን ወንጀልን አላነሳንልህም? ምን አንስተናል ነው። ወረፋዕና ለከ ዚክረከ ወረፋዕና ከፍ አላደረግንም ለከ ለአንተ ዚክር ክብርህን

ፈኢነማ ዓለ ዑስሪ ከችግር ጋር ማለት ዩስራ ድሎት አለ። ችግር ከመጣ በኋላ ያ ችግር አልፎ ድሎት ይመጣል። ኢነማ ዓለ ዑስሪ፣ አሁንም ከችግር ጋር ከእዛው አንዱ ችግር ጋር ዩስራ ሌላ ድሎት አለ። ይሄ ቁርአን አንቀጽ ኢነማ ዓለ ዑስሪ ዩስራ ኢነማ ዓለ ዑስሪ ዩስራ ያለው የወረደ ጊዜ ነቢዩ ዐለይሂ ሰላቱ ወሰላም አንድ ሀዲስ ተናገሩ። ይሄ የወረደ ጊዜ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አብሽሩ አታኩሙል ዩስሩ ለን የቅሊባ ዑስሩን ዩስራ ይናሉ። ይሄ ቁርአን ምን ማለት ነው? ብስራት ነው። ስሓቦች ወደፊት እንደሚመቻቸው ድሉ የነሱን እንደሆነ እየነገራቸው ነው። ከችግር ጋር ድሎት ምቾት አላት አሁን አወለል እስላም ላይ ሙስሊሞች በጣም ይሰቃዩ ነበር፣ በደህንነታቸው ያነውሯቸው ነበር። ይሄ ቁርአን ሲመጣ ግን ነብዩ ምን አሉ? አብዱ አታኩሙል ዩስሩ፣ ብስራት መጥቶላችኋል አሉና ምን አሉ? ለን የግሊበ ዑስሩን፣ ይህ አሁን ያለንበት ችግር እንዳያቸንፍ፣ ዩስራይን ሁለትን ምቾት ከዚህ ችግር በኋላ ድሉ የኛ ነው። እንደገናም በአኼራ ድል ጀነት አለን። ይህን ሁለትን ምቾት ዛሬ ያለንበት ችግር ሊያሸንፍ አይገባም። ጠንክሩ። ፈይዳ ፈረግተ ማለት የዱንያን ጉዳይ ስትጨርስ ፈንሶብ ጌታን በማምለክ ተጠናከር ማለት ነው። ፈንሰብ ማለት ተጠናከር ጌታን በማምለክ ፈረግተ መን፣ ምንድነው ያልኩት? የዱንያውን ጉዳይ ስጨርስ፣ ፈንሰብ ዒባዳ በማድረግ ተጠናከር ነው። ወኢላ ረቢከ ወደ ጌታ ብቻ ፈርገብ ከጅል፣ ማንኛውንም የምትፈልገውን ነገር ወደ ጌታ ብቻ ከጅ ይላቸዋል። ዛሬው ተፍሲር ይዘን ያቁሟል። ስለላሁ ዐላ ሰይድና ሙሐመድ